በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን ቪዲዮ ከተመለከትን በኋላ ተመልሰን እንገናኛለን። አንዱ የሚገባው ይሄ ነው። ሶስተኛ ደግሞ እንደኔ በጣም ማዝ ነው። ለተሳሳቱ ሰዎች አባቶቻችን ቢያንስ እውቅና ባይሰጡ ጥሩ ነው። በጣም በሚያስደንቅ ሁኔታ በስህተቶቻቸው በስህተቶቻቸው እንዲገፉባቸው በየዋህነት የሚደግፏቸው አባቶች አሉና ቢያንስ ለስህተታቸው እውቅና ባይሰጡ ይሄ በጣም ይሄ በጣም

አይቃወሟቸውም? ለምን ይገኛሉ በዓላቸው ላይ? ለምን ይመርቋቸዋል? ለምን ያመሰግኗቸዋል? ብለው ያነሳሉ። ማለት እንደዚህ ላይ አባ ራሳቸውም እነዚህ የምናነሳቸው ሰዎች ግለሰቦች ሲናገሩ ይሄን ማዕረግ የሰጠኝ ወይም ይሄን ክህነትም የሰጠኝ ሊቀጳጳሳ አባ እንትና ናቸው እያሉ ሁሉ ራሳቸውም ይጠቅሳሉ። ኦኬ፣ እንደተመለከታችሁት እንግዲህ አንዳንድ አባቶች በየውሃነት ለሀሰተኞች አገልጋዮች እውቅና የሚሰጠዋሉ ብሎ ተናግሯል። አባ ገብረ ኪዳን ነው የሚባሉት እኚህ ሰው እና እንግዲህ እሳቸው አባ ገብረ ኪዳን እውቅና የሚሰጧቸው ሰዎች ትክክል ናቸው ማለት ነው እያሉ ያሉት። ሌሎች ግን እውቅና የሚሰጧቸው ሰዎች ሐሰተኞች ናቸው። እኔ አባ ገብረ ኪዳን ነው እውቅና የሰጠሁት ብቻ ነው ትክክለኛ መምህር። ያው በማህበረ ቅዱሳን ሚዲያ ላይ ልክ እንደ ማህበረ ቅዱሳን ነው የሚያወሩት። በቃ ራሳቸውን ቅዱስ አድርገው ነው የሚያወሩት። የእነሱ ስራ ብቻ ቅዱስ፣ የሌላው ሐሰት አድርገው ነው የሚናገሩት እና ከእነዚህ ብፁዓን አባቶችም ጭምር እውቅና የሰጠዋሉ። እነሱንም ነው የተቃወሙት። ለምሳሌ አሁን በድፍረት ከተናገሩት መካከል አቡነ መቃሪዎስ ይመስለኛል ባለሳሳት አቡነ መቃሪዎስ መምህር ግርማን ጠንቋይ ናቸው የሚል እራሱ ጠንቋይ ነው ብለዋል። እና አሁን አቡነ መቃሪዎስ በየዋህነት ነው ይሄን የሚያሩት እያሉ አባ ገብረ ኪዳን ማለት ነው። እና አባ ገብረ ኪዳን ብልጥና አዋቂ ናቸው፣ አቡነ መቃሪዎስ ደግሞ የዋህና ጅል ናቸው ማለት ነው። በአባ ገብረ ኪዳን አስተሳሰብ እና ይህን ያህል የደፈሩ ናቸው። ማህበረ ቅዱሳን የሚያመጣቸው ሰዎች በጣም ደፋሮች ናቸው። ደፋሮች ናቸው እና ራሳቸውን አዋቂ ሲያደርጉ በጣም ደፋሮች ናቸው። ምንድን ነው ይህንን ድፍረት የሚቃወም ሰው ያስፈልጋል። ማን አንተ ሊባሉ ይገባል ነው ምለው። በዚህ ጉዳይ ልልን ልናገር የምችለው ይህንን ነው። ምክንያቱም ከኔ በላይ አዋቂ የለም እያለ ነው። ማህበሩ የሚያመጣቸው የራሱ ወዳጅ የራሱ የማህበሩ አጀንዳ የሚያስፈጽሙ ሊቃውንት ቢሆን